ልባዊ ሰላምታችን በያላችሁበት ቦታ ይድረስ እያል ከብላክ ላዮን ሚዲያ ተስፋዬ ወልደ ስላሴ ነኝ። ክቡራን አድማጭ ተመልካቾቻችን እንግዲህ ባለፉት ሁለት ዓመታት በጠንካራው የአማራ ፋኖ የትግል እንቅስቃሴዎች ከሚጠቀሱ እጅግ በጣም ስመጥር ብርጌዶች መካከል በተለይም 2015 መጨረሻና 2016 በነበረው እንቅስቃሴ ታላላቅ ጀብዶች ከፈጸሙ ብርጌዶች መካከል አንዷ በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ አዲስ አለማየሁ ክፍለ ጦር ስር ከሚገኙ ብርጌዶች መካከል የአብራጅት ብርጌድ ትጠቀሳለች። ይቺ ብርጌድ እንግዲህ ከባሶሊበን በመነሳት ከ17 ጊዜ በላይ ወደ ዞኑ ዋና ከተማ ደብረ ማርቆስ በመመላለስ ታላላቅ ጀብዱ የፈጸመች ብርጌድ ነች። ይቺ ብርጌድ በመካከል አካባቢ የተወሰነ መቀዛቀዝ አሳይታ በትናንትና ዕለት ንስር የሆኑ ኮማንዶዎችን አስመርቃለች። ይህንም በተመለከተ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ዘመቻ መምሪያ ኃላፊ ከሆኑት ከመቶ አለቃ መሆን ጋራ ቆይታ አድርገናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። አመሰግናለሁ። በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና የቴዎድሮስ እዝ ዘመቻ መምሪያ ኃላፊ መቶ አለቃ አበበ ሰው መሆን ይህንን ቃለ ምልልስ ለመስጠት ፈቃደኛ ሆነ ስለመጣ አመሰግናለሁኝ። ምንድነው አማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ስር ከሚገኙ ክፍለ ጦሮች መካከል አንደኛው የሐዲስ ዓለማየሁ ክፍለ ጦር እንደሆነ ይታወቃል። በዚህ ክፍለ ጦር ስር እንግዲህ የፋኖ ትግል እንቅስቃሴ በተለይም ባለፉት ሁለት ዓመታት ወዲህ ከተከሰቱ ወይንም ክስተት ከሚባሉ ብርጌዶች መካከል አንደኛዋ የአብራጂት ብርጌድ እንደሆነች ይታወቃል። በተለይ 2015 መጨረሻ 2016 ላይ ጠንከር ያሉ ውጊያዎች የምታደርግ ደብረ ማርቆስ በተደጋጋሚ በመመላለስ ትልልቅ ጀብዶች የሰራቸው ብርጌድ ነችና ወደ ብርጌዱ አጠቃላይ እንቅስቃሴ ከመሄዴ በፊት ዛሬ ያው የኮማንዶም አስመርቃለች። በማህበራዊ ሚዲያው የተለያዩ ፎቶዎች ወጥተዋል። እሱን እያየን ነው። እንዲያው በቅድሚያ እንኳን ወደ ብላክ ላይን ሚዲያ በሰላም መጣ እንኳን ቆያችሁ። መልካም እስኪ የአብራጅት ብርጌድ እንዲው እንዴት ተመሰረተች? ከመስራቾቹ መካከል አንዱ አንተ ነህ እና እንዴት ተመሰረተች አመሰራረቷ ምን ይመስላል? ከዛም በኋላም እስከ ደብረ ማርቆስ ተደጋጋሚ የሆኑ ጥቃቶች ትፈጽሙ ነበረ እና እሱን አያይዘ ብትነግረኝ። አመሰግናለሁ፣ ተስፍሽ እንግዲህ ው የአብራጅት ብርጌድ የተመሰረተችው በብርጌድ ደረጃ የተመሰረተችው ሰኔ አስራ ሰባት ሁለት ሺ አስራ አምስት ዓመተ ምህረት ነው። በሰዓቱ ምስረታ ወቅት ማለት ነው። ብርጌዱን ስንመሰረት እጅግ በጣም በቁጥር አናሳ ነበርን። ማለት ያው ከሰላሳ በማይበልጡ የሰው ኃይል እና በነፍስ ወከፍ ደረጃ ደግሞ ሀያ ወደ ሀያ አካባቢ የሚሆኑ የግል ታጣቂዎችን እና የአጠቃላይ ፋኖ መስራቾችን ይዘን ነው የመሰረት ነው። በዛ ውስጥ ከፍተኛ የሆነ በየቀበሌው የተደራጀ ሰልጣኝ የነበረ እና በብርጌድ ደረጃ እንግዲህ ሰኔ አስራ ሰባት ሁለት ሺህ አስራ አምስት ዓመተ ምህረት ነው፣ አብራጅት የሚለው ስያሜ የተሰጣት ማለት ነው። እንግዲህ ብርጌዱ አብራጅት የሚለው ስያሜ የተወሰደበት ዋናው ምክንያት አብራጅት ማለት በወረዳው ውስጥ በሚገኝ በጫካነቱ የሚታወቅ የከፈውን ወንድ ልጅ በመደበቅ የሚታወቅ ትልቅ ጫካ ነው እና ስያሜውን የወሰድ ነው። ያኔ በተለይ ስርዓቱን በአምርን እንጠላ ስለነበረ ይኸው እንዳልኩ የከፈው ሰው የሚደብቅ ወደ አብራጅት ነው። አብራጅት የሚል ስያሜ በመስጠት ብርጌዱ መሰረት ማለት ነው። ብርጌዱን ይህን ስያሜ ከማግኘቱ በፊት የነበሩ የትጥቅ ትግል እንቅስቃሴዎች በጥቂቱ ለመመልከት ስንሞክር ደግሞ በባሶሊበን ወረዳ የፋኖነት የስልጠናና የትጥቅ ትግል እንቅስቃሴ ልክ እንደሌሎች አማራ የአማራ አካባቢዎች ሁሉ አንዳንድ የፋኖ እንቅስቃሴዎች እናደርግ ነበረ። ይሄ መዋቅር ከመዘርጋታችን በፊት ማለት ነው። በተለይ ከሰሜኑ ጦርነት ጋር በተያያዘ ሁለት ሺህ አስራ ሶስት ዓመተ ምህረት በተለይ የአማራ ህዝባዊ ኃይል ከመመስረቱ ጋር ተያይዞ ከፍተኛ የሆነ እንቅስቃሴ እናደርግ ነበር። በስልጠናው ህዝብ በማንቃት ወጣቱን ወደ ትግሉ እንዲመጣ በማድረግ ረገድ ከሁለት ሺህ አስራ ሶስት ጀምሮ በርከት ያሉ ስልጠናዎች እናደርግ ነበር። በሁለት ሺ አስራ አራት ህዳር ላይ ነው መደበኛ የሆነ የፋኖ ስልጠና የጀመርነው። ስልጠና የጀመርንበት ቦታ እንግዲህ እዛው በባሶሊበን ወረዳ ዋና መቀመጫ የጁቤ ከተማ ላይ ነው ስልጠና የጀመርን በሰዓቱ ከመቶ ሀያ በላይ አባላትን በመመልመል አሰለጠን እና ይኸው በነበረው ጫና ከፍተኛ የሆነ እንትን ስለነበረ በተለይ ይሄ አመራሩ ማለትም የብልጽግና አመራር የፋኖን እንቅስቃሴ ለማስቆም ብዙ ጥረት ያደርግ ነበረ እና ከመቶ ዘጠና ምናምን የሚሆነውን አስመረቅን። ከዛም ይህን ካስመረቅን በኋላ በተለይ በፋኖነት ከፍተኛ የሆነ ተቀባይነትን እያገኘ በመምጣቱ ከታህሳስ ሁለት ሺ አስራ አራት ዓመተ ምህረት ጀምሮ ደግሞ በቆርቅና አካባቢዋ በተለይም በስምንት ቀበሌዎች በስፋት እየተንቀሳቀስን አሰለጠን ማለት ነው። እንግዲህ እንዲ እንዲህ እያለ እስከ ሰባት ሺ አሁን ዶክመንት የሆነ በዚ ያኔ ነው እስከ ሰባት ሺ የግል ታጣቂውም ጌሌውም ሆኖ እስከ ሰባት ሺ የሚሆን ከስምንቱም ቀበሌ የተውጣጣ አሰልጣኝ የነበር ዶክመንት አድርገን የያዝ ነው። ከዛ ግንቦት ሰባት ሁለት ሺ አስራ አራት ዓመተ ምህረት ይሄ በተለይ ያኔው አንደኛ የተጠረነፈ አልነበረም። ይሄ የፋኖ አደረጃጀታችን በቀበሌ ደረጃ ነው፣ በጎበዝ አለቃ ምናምን እያደራጀን ይኸው የፋኖነት መዋቅር ሰጠነው እንጂ ጠርንፈን እንትን ላይ ያስቀመጥነው ካም በአንድ ካምብ ላይ ያስቀመጥነው አልነበረም። ግንቦት ይሄ ሰኔ ሐምሌ ሲመጣ አብዛኛውን ሰው ወደ እርሻ የሚሄድ ስለነበረበት አራሽ ምትንም ስለነበረ የመጨረሻ ተአድሶ እንድናደርግና የመጨረሻ ዙር ስልጠና ከሁሉም ቀበሌዎች የተወጣጣ ከአንድ ሺ በላይ የሚሆን ከፍተኛ ሙዚቀኞችን በመጋበዝ የተለያዩ እንትኖችን እንግዶችን በመጋበዝ እዛው ኮር ክሌም ማለት ነው። ትልቅ በዓል እንትን በማለት አድርጓል። ግን ያንን ኃይል አስመረቅን ማለት ነው ከየቀበሌው ያውጣጣናቸው ግን በቁጥር አንድ ሺ ነው የሚሆነው ከዛም በኋላ ይህንን ካየ በኋላ ጥላት ወይም ስርዓቱ በጣም በከፍተኛ ሁኔታ ተደናግጠ። ስለዚህ ከአቅሙ በላይ እንደሆነ ለክልል ፌደራል መንግስት ይቀረ ሪፖርት ተደረገና፣ የአማራ ልዩ ኃይል ሁለት ሻለቆች ግንቦት ዘጠኝ ቀን ወደ ኮርክ ወደ እኛ መጣ። ከዛም በኋላ ለሶስት ቀን ከፍተኛ የሆነ እንትን ነበረ ማለት ከልዩ ኃይሉ ጋር ለመቅጠም ሲመጡ እኛ በሰዓቱ ራሳቸው የመከላከል ትልቁ ጥረት ነበረ። ነገር ግን በው ያኔ በወንድሞቻችን ላይ አንተ ኩስም በማለት የተሰደደው ተሰደደ፣ ጫካ የገባው ጫካ ገባ፣ የታሰረውም ታሰረ። እና ከዚህ ጊዜ በኋላ ከቆይታ በኋላ እንደገና ሁላችንም ታስረን የነበርኖች ከተፈታም በኋላ በተለይ የተመረጡ በትግል አቋማቸው በጣም ጽናት ያላቸውን ሰዎች በማስተባበር አደረጃጀት እራሳችን አደረጃጀት ፈጠርን። ሶስት አይነት አደረጃጀት ነበረን ያኔ። አንደኛው ይሄ በፋይናንስ የሚያግዝ ወይም ከተማ ተቀምጦ በፋይናንስ የሚያግዝ ቲም አንደኛው የግል ታጣቂውን እና ይሄ ቆራጥ የሆኑ ለትግሉ ታማኝና ጽናት ያላቸው ሰዎች ደግሞ የሚያደራጅ እየዞረ የሚያደራጅ በጣም የተመረጡትን ልክ እንደዚህ ቀደሙ በቁጥር መብዛት ሳይሆን በጣም የተመረጡ ሰዎችን የሚያደራጅ ሁለተኛው ነው። ሶስተኛው ደግሞ የማይታወቁ ሰዎች በተለይ በስርዓት በአገልጋዩ ዘንድ ይሄ ምንድነው ቅቡነት ያላቸው ወይም የእነሱን ትዕዛዝ በእንደ ወረደ የሚፈጽሙ ሰዎችን የሚያስወግዱ በሚል አደረጃጀት ከፈጠርን በኋላ እንግዲህ ስራዎችን እየሰራን በግልጽ ወደ በተለይ ይሄ ከተማ ላይ በፋይናንስ ሲያግዘን የነበረው ሁለት ብሬኖችን ገዝቶ ከሰጠን በኋላ በግልጽ ጌጥ ላይ ሰኔ አስራ ሰባት ሁለት ሺ አስራ አምስት አመተ ምህረት ይችን ብርጌድ መሰረት ማለት ነው። ቅድም ያልኩን ከሰላሳ የማይበልጡ ምናምን ያልኩህ ከዛም በኋላ ይሄ ጫካ የነበረው ማለት ይሄ የማይታወቁ ሰዎች ብለን ያሰማራ ናቸውም እንደገና በቋሚነት በመደበኛነት ፋኖነትን እንትን ሲል የነበረው በጋራ ሁን እና ከጊዜ ወደ ጊዜ ቁጥራችን በዛ። ከዛ ያው ሀምሌ ሀያ አምስት ሀምሌ ሀያ ሶስት አካባቢ ከጠላት አንድ መረጃ ያው ደረሰን። ከጥላት ስልህ ጥላት ወደኛ ድጋሚ ማጥቃት እንዳሰበ እና የት ሞራ ላይ ከፍተኛ ኃይል እንዳስቀመጠ መረጃ ደረሰን። እንዳጋጣሚ ሆኖ ያ መረጃ እንደደረሰን በሀያ አራት ሁለት ልጆች ከርተው ከመከላከያ ሁለት ልጆች ከርተው አንድ የመገናኛ ሬዲዮ እና ሁለት ጥቁር ክላሽ ይዘው ከዛም በኋላ ያን ነገር እርግጠኛ መሆናችን ስናረጋግጥ ነው እንግዲህ ወደ ደብረ ማርቆስ ውጊያ ለማድረግ እየተነሳሳ ነው ማለት ነው። ስለዚህ ጠላት ወደኛ ከመምጣቱ በፊት አንደኛ በስነ ልቦናም ደረጃ ማጥቃትና መከላከል አንድ ስላልሆነ ቀድመን ማጥቃት አለብን የሚል፣ በሀያ አምስት ከቀኑ ዘጠኝ ሰዓት ነው። ቁጭ ብለን ኦሪንቴሽን ተሰጣጠን ነገ ኩርስ ቁርስ መስት ደብረ ማርቆስ መብላት አለብን በሚል ሀምሌ ሀያ አምስት ማለት ነው። ሀምሌ ሀያ አምስት ከተነጋገርነው በኋላ ከቀኑ ዘጠኝ ሰዓት ተንቀሳቀስን። እንቅስቃሴ ላይ እያለን ከመካከል የስበች የምትባል ቦታ ለች፣ ያው እንቅስቃሴያችን ግልጽ ነበረ። ልክ ስውርነትን ተጠቅመን ሳይሆን በቃ ሰውም በስነልቦናው በጣም ከፍተኛ የበላይነትን ስለነበረው ስርዓቱን በጣም አምሮ ይጠላ ስለነበረ፣ በጀሌውም በተለያየ ነገር ተከተለን ግልጽ የሆነ እንቅስቃሴ አድርገን ወደ እዚህ ስንጠጋ የስበች ላይ ስንደርስ ሚሻ ፖሊስ ተደራጅቶ መከላከል ለማድረግ ከጅቤ ከተማ ወደ ኛ አቅጣጫ መጣ ማለት ነው። እና ምንድን ነው ገዥ ቦታዎችን ቀድመን በሞተርም በምንም ሄደን በተወሰኑ ሰዎች ገዥ ቦታዎችን ከያዝን በኋላ ጠላት ተመልሶ ጅቤ ገባ። እኛም ድንጅም የሚባል ቦታ ላይ መከላከል መስረተን አደር። ከአደር በኋላ በሀያ ስድስት ጠዋት አስራ ሁለት ሰዓት ላይ የጎማ አልቃት በማድረግ በሶስት አቅጣጫ የጎማ አልቃት አደረግን። ሰላሳ ደቂቃ በርሞላ ሰዓት ውስጥ ይህ በሙሉ በሙሉ ተቆጣጠርን። ስንቆጣጠር ጣቢያው ጋ ከፍተኛ የሆነ የመሳሪያ ክምችት ነበረ። በጣም የሚገርምህ ነገር በተለያየ ነገር የግል ትጥቆችን ይዘው እያሰቃዩ ነበር። በተለይ ይሄ የግል ታጣቂውን በወንጀል እያሳበቡ ምናምን መሳሪያው ሊቀሙ ሲፈልጉ ከፍተኛ የሆነ የመሳሪያ ክምችት እንደነበረ ስለምናውቅ ፖሊስ ጣቢያን ስንሳ አርባ ሶስት የሚሆኑ ክላሽን ኩቦችን አገኘን። የፖሊስ አዛዥን ኮማንዶን ጨምሮ ስምንት ማነው አድማ ብጠኖች? አዎ የእሱ ጥበቃ የነበሩትን እነሱን ማድረክን አንድ ብሬን ከአንድ ብሬን ጋር ማለት ነው። ከዛም በኋላ ከፍተኛ የሆነ ሞራል መጣ። ከሌላም ግድም ከኮርክም ወጣቱ ህዝቡ ተከተለን። እነዛን የማድረክ ናቸውን ሰዎች የነዳን ቀጥታ እንቅስቃሴ አደረግነው። አሁንም ግልጽ የሆነ እንቅስቃሴ ወደ ደብረ ማርቆስ ነው ማለት ነው። ደብረ ማርቆስ ላይ እንግዲህ የጅቢ መንገድ ታያ ላይ ስንደርስ የደብረ ማርቆስ ህዝብ ሆ ብሎ ተቀበለን። ከዛ ቀጥታ ጎዛምን ፖሊስ ጣቢያ ነው የሰበርን። ከዛ በጣም ደግሞን ስለነበረ ረጅም ጉዞ ስለተጓዝን ገቢው አካባቢ ወይ እዚህ ቅመማ ቅመም ገቢያ አካባቢ ራሳችንን መከላከል መስጠተን እዛ አደርን። ከተማውን እንደተቆጣጠርን በሞንታርቦ ምናምን እየዞርን ተነጋገርን፣ እንትን አሳወቅን ለህዝባችን፣ ወጣቱን ነቅቶ እንዲጠብቅ ምናምን ያደረገ ተቋማት እንዳይዘረፉ ድርጅቶች እንትን እንዳይሉ መመሪያ ሰጠን። እያረፍን በፓትሮል በምንም ፓትሮል ስናደርጋድር በሀያ ሰባት ተነጋገርንና ሁለት ተመሳሳይ የሆኑ ኦፕሬሽኖችን ለመስራት እቅድ አቀድን። አንዱ እንትን የማረሚያ ቤቱ ነው። አንደኛው ደግሞ በከፍተኛ ሁኔታ የሀይል ክምችት የነበረው ኔ አስራ አምስተኛ ሻለቃ ወይም ፖሊስ ኮሌጁን እና ማረሚያ ቤቱን በተመሳሳይ ሰዓት ውጊያ ልናደርግ ከተነጋገርን በኋላ የማረሚያ ቤቱ በሆነ ነገር ከሸፈብን፣ ሀይላችንን አጠናክረን አስራ አምስተኛ ሻለቃን ወይም የፖሊስ ኮሌጁን ማጥቃት አድርገን ሙሉ በሙሉ ተቆጣጠር ማለት ነው። እዛ ጋር ከፍተኛ የሆነ ጥራት ሀይል ነበረ፣ በተለይ አድማ በተና ብዛት ያለው ነበረ ያን ሁሉን ትንካን በኋላ እንግዲህ ወደ ከአስራ አንድ በላይ ብሬኖች፣ ይህ በመቶዎች የሚቆጠሩ ክላሽንኮቮችን እኛም ታጠቅን። ያ በሰዓቱ የነበረው ወጣት በሙሉ ታጠቀ። እንግዲህ እንደዛ እያልን ሶስት ቀን ደብረ ማርቆስን እየተቆጣጠርን ቆየን። በሀያ ስድስት በሀያ ሰባት ያን ውጊያ ካደረግነው በኋላ በሀያ ዘጠኝ ማነው በሀያ ስምንት ጥላት ቀጥታ ዩ እንግዲህ ወደ ከየት ኖራ እንቅስቃሴ ያደረገ ለመከላከል ስንል ጨሞጋና ያን ትሬኒ አካባቢ መከላከል አደረግን። ድካም ምንም ስለነበረ እንደ አዲስ እራስ ሀይላችን በደንብ በተለይ ይሄ የወጣውን መሳሪያና የታጠቀውን ሀይል በደንብ መለየት ስለነበረብን ወደ ጁቤ በማፈግፈግ ኒሄል አቋሚ አደረጃጅ ሰራ ማለት ነው። ማለት በሰው ሀይልም በማቴሪያልም ከፍተኛ የሆነ እንትን ስለነበረ ከዛ እንግዲህ ሐምሌ ሀያ ስምንት ጨሞጋና አያልን ትሬኒንግ ውጊያ ካደረግን በኋላ እንግዲህ ደብረ ማርቆስ በተደጋጋሚ ውጊያ እናደርጋለን። ነሐሴ አምስት ቦሌና ውሃ ጋር ነው አካባቢ ከፍተኛ ውጊያ እናደርጋለን። ያው ትልቅ የሆነ ተነሳሽነት ስለነበረ ቢያንስ በሳምንት በሁለት ቀን ልዩነት በሶስት ቀን ልዩነት ምናምን ውጊያዎች እናደርጋለን እና ነሐሴ አምስት ነሐሴ ስድስት የራባ ና ማርቆስ አደባባይ፣ ነሐሴ ዘጠኝ ከሬዲዮ ማሰራጫው እስከ ቤተ መንግስቱ ድረስ፣ ነሐሴ አስራ ሁለት ውሃጋኑ እስከ በዚህ በአዲሱ ፍርድ ቤት፣ ነሐሴ አስራ ዘጠኝ እንግዲህ ጠላት በተለይ ራሱን አደራጅቶ የጁዌል ለመያዝ ሙከራ አድርጎ ነበር። ከሰላሳ ሰባት በላይ መኪናዎችን አሰልፎ አንድ ዙ አንድ ፔምፔ ይዞ ማጥቃት አድርጎ ነበረ እና ያንን ማጥቃት ወደ የጥላት ማጥቃት ማለት ነው። ከመከላከል ወደ ጸረ ማጥቃት ቀይረን በተለይ ስምንት መኪና ብቻ ነው የወጣ ያኔ ተመልሶ እንትን ያለው እና ያን ሁሉ ደምስሰን በሀያ ተከትለን ወደ ደብር ማርቆስ ገባን ማለት ነው። ነሐሴ ሀያ እንግዲህ ንጉስ ተክለ ሃይማኖትና እና ስናን አባጅሜ ያኔ ያን ያግዘውናል። በነገራችን ላይ ነሐሴ አስራ ዘጠኝ ስንዋጋ የእኛን ውጊያ ይቀየሩልን በሰዓቱ የስናን አባጅሜ ብርጌዶች ናቸው። እኛ እዛ እየተዋጋን አደባባዩ ጋር ተኩስ ከፈቱ። ወደ እኛ ጭማሪ ይመጣ የነበረው አድማ ብጠና ተመልሶ ወደ ከተማ ሄደ። ስለዚህ ያኛው መጀመሪያ መጥቶ የነበረው መቋቋም አቅቶት ስለነበረ ተከትለን ገባል። በሀያ ከንጉስ ጠቅላይና ከነናባጅሜ ጋር በማድረግ ደብረ ማርቆስ ሳይደክመን ተመልሰን ገብተን ውጊያ ያደረግ ማለት ነው። ሌላ በሀያ አምስት ደግሞ በዋናው መስመር እስከ ሞ ቴሬዛ የሚባል ቦታ ድረስ መቶ መቶ አለቃ መቶ አለቃ አበበ ያው ብርጌዷ እጅግ በጣም ጠንካራ ብርጌድ እንደሆነች ይታወቃል። ከ17 ጊዜ በላይ ቅድም አንተም እንደገለጽከው በሳምንት ሁለት ጊዜ ከ17 ጊዜ በላይ ደብረ ማርቆስ እንደተመላለሳችሁ ይታወቃል። ያው እኔም በቅርብ ርቀት ታሪካችሁን ስለማውቅ አሁን ለአነሳለ የፈለግኩት ጥያቄ በመካከል መነሻ ላይ ጠንካራ የነበረችው ብርጌድ ወደ መሀል በተለይ 2016 መጨረሻ እና 2017 መግቢያ የመቀዛቀዝ ነገር ነበረ አሁን እንደገና ኮማንዶ እስከ ማስመረቅ ደረጃ ብትሄድም እና ለምን ነበር መሀል ላይ ተቀዛቅዛ የነበረው ይኸው እንግዲህ ምናልባት አሁን ችግሮች ነበሩ ችግሮች ለመምራት ችግር በተለይ አንዳንድ ሰዎች እንኳን ለብርጌዱ ከበላሾቱ ጋር ተያይዙ ማረሚያ ቤት ወይም በማዕከሉ በድርጅቱ የተጠየቁበት አግባብ ቢኖርም በሰዓቱ ምናልባት ለብርጌዱ ስብራት መነሻ የሆኑ ሰዎች አሁን እየተጠየቁ ያሉበት ሁኔታ ነው ያለ እና ምንድን የመምራት ችግር ነው የመምራት የሰዋ- ማቴሪያልን ፋይናንስን በአግባቡ ያለመጠቀም ከፍተኛ የሆነ ብክነት ነበረ፣ እና ያ ምቾት ሳይፈጠር ስለቀረ አብዛኛውን ተዋጊ በሚባል ደረጃ ምሳሌ ሆን እንትን እያለ እንትን ማለት እና እንደገና እንዳዲስ ነው ነውኛ ብርጌድ ሪፎርም ካደረግነው በኋላ ሄደው የነበሩትን እየጠራን፣ እንደገና ደግሞ ከምናውቃቸው ሰዎች የተለያየ ነገር ድጋፍ እንዲያደርጉልን እየጠየቅን የሰልጣኝ ፍላጎት በማሟላት ወጣ የመመረቂያ ምናምን እንትኖችን በመግዛት ወደ ቀድሞ ክብሩ ለመመለስ ጥረት ያደረግን ፌግለ መሀል ላይ የሆነ መቀዛቀዞች ነበሩት። በአጠቃላይ የመምራት ችግር ስለነበረ ነው፣ ያ ችግር ፈጠረ። አሁን ሙሉ በሙሉ በሚባል ደረጃ ከሁለት ጊዜ በላይ ሪፎርም አድርገናል ማለት እንደገና እነዛም በተሻለ ሁኔታ ብርጌዱን መቀየር ቢችሉም ግን ሞር ደግሞ ልክ እንደሌሎች ብርጌዶች ችግሮችን የማይነሱባቸው ጠንካራ ብርጌድ ለመፍጠር ድጋኛ ሆነ ሪፎርም ያደረግንበት ሁኔታ ነው። አለና በአጠቃላይ የመምራት ችግር ነው ይሄን ችግር ያመጣው። ስለዚህ አሁን ያለበት ሁኔታ እጅግ በጣም አሁን ያው አሁን ኮማንዶ አስመረቃቸዋል። አብራጅት ብርጌድ ያንን ሁሉ ውጣ ውረድ አልፋ ወደ ቀድሞ ገናናነቷ ለመመለስ ኮማንዶ ተመርቋል ሰሞኑን እና ኮማንዶዎቹ ከወታደራዊ ብቃታቸው ባሻገር የፖለቲካ ስልጠና የሚጠበቃልና፣ እንዲ አጠቃላይ ስልጠናው ምን ይመስል ነበር እንደ እሱም በአጭሩ ብትነግሪኝ። ስልጠናው በጣም ደስ የሚል ነበር። ስልጠናው ብቻም ሳይሆን የስልጠና ቦታው ራሱ ምቹ ነበር። በተለይ ለወታደር አንድ ወታደር ወታደር ሆኖ እንዲወጣ ከተፈለገ ቦታ አለ፣ የአሰልጣኙ ብቃትና ክህሎት አለ፣ ብዙ ነገሮች አሉ እና ስለዚህ እነዚህ ሁሉ የተሟሉ ነው የነበሩ። የፖለቲካ ስልጠና ነበር ወታደራዊ ስልጠና ነበር እንዳልኩት። ከአየር ንብረቱ ከኮንዲሽኑ ጋር ተላምደው እጅግ በጣም ፐርፌክት የሆነ ወጣት ሆነው ነው እየተመረቁና በጣም ጥሩ የነበረ የተለያዩ የፖለቲካ መኮንኖች ፕሮግራም ይዘው ሄደው የፖለቲካ ስልጠና ሰጥተዋል። ወታደራዊ አመራሮችም ከስልት እስከ ፖለቲካ ስልጠና ስለሆነ የሰለጠኑ የተሻለ ግንዛቤ እና እውቀት ጨብጠው ነው እንግዲህ አያችሁት ድባብ የተመረቁ ማለት ነው። ስለዚህ አሁን የትጥቅስ ችግርም የለም እንግዲህ ቁጥራቸውን አይተሃል። ሰባ አምስት ሰማኒያ ፐርሰንቱ በትጥቁ ደረጃ የተሟላ ነው። ስለዚህ አሁን ብርጌዱ ጋር የሰው ኃይል ችግር የተቀረፈበት በጣም ብዙ ነገሮችን ያሻሻልንበት ነበረ እና እኛም በቅርበት ነበር ስንከታተለው የነበረ ይህን ስልጠና ስናስጀምረው ምናልባት የሆነ ወቅት ወደዚህ ቀጠና መጠን በነበረበት ሰዓት ምህቱ አለቃ ገረመው እና እኔ ወደ ቀጠናው መጠን በነበረበት ሰዓት ነው የሁለተኛ ዙር ኮማንዶችን ስናስመርቅ፣ በቦታው ያስጀመርነው እና በቅርበት እንከታተለው ስለነበር በፕሮግራም ነው የተመራ። በጣም ጥሩ የሆነ ልምድ ያላቸው ልጆች ናቸው ትናንት የተመረቁ። ከሰልጣኞቹ ምንድን ነው የሚጠበቀው? ትናንት ከተመረቁ ኮማንዶች የተነሳ ነው መሀል ላይ መታጠፎች ነበሩ። እነዛን ን ያውቃል አባብ ሰልጣኙ በዛ ልክ ማለት እንደምሳሌ እያነሳን እያነሳ ስለሆነ የሰለጠኑ እነዛን ነገሮች ብርጌዱ ያለበትን ፈተና ብርጌዱ ያለበትን የሰው ኃይል ማነስ የሰው ኃይል እጥረት ተቋቁመው እንግዲህ የሚሰጣቸውን ወታደራዊ ብቃት በሰለጠኑት ልክ ማገልገል ነው ከነሱ የሚጠበቀው ማለት ነው። ስለዚህ ቁጭትም አለ ሞራልም አለ። ቅድም ያልናቸውን ገድሎች፣ ጀብዶች የፈጸመ ብርጌድ በመሀል እንደዚህ አይነት አንዳንድ ችግሮች ሲፈጠሩ መቼም ማይቆጨው የለም። እንኳን አይደለም የራሴ የምትለው የወጣህበት እንትን ያልክበት ብርጌድ በዚህ ደረጃ እንትን ሲሆን ሁሉም ጋር ቁጭት ስለነበረ በቁጭት ነው አሁን እና እንግዲህ ከእነሱ የሚጠበቀው አድርግ አታድርግን ሳልተን ያወቁ ናቸው የወጡ ናቸው በደንብ ፐርፌክት ወታደር የሆኑ ናቸው እና የሚመለከተው በየደረጃው ካለ አመራር የሰጣቸውን ግዳጅ በብቃት መወጣት ነው ከእነሱ የሚጠበቀው ማለት ነው። ስለዚህ በዚህ ልክ ስለነገርናቸው ያንም ያደርጉታል ብለን እምነት እናደርጋለን። በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና የቴዎድሮስዝ ዘመቻ መምሪያ ኃላፊ መቶ አለቃ አበበ ሰው መሆን ለሰጡ የቃለ ምልልስ እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። እሺ እኔም አመሰግናለሁ። አመሰግናለሁ። አመሰግናለሁ።